በጎጃም ቀጠናም ታንኩ ንድደም በጎጃም ቀጠና ጃዊ ወረዳ ፈንድቃ ከተማ ትናንትና በተደረገው ውጊያ አንድ ባለጎማ ተሽከርካሪ ብረት ለበስ ታንክ በፋኖች አርፒጂ መንደዱ ሲታወቅ የብልጽግና ቢሮ ሙሉ ለሙሉ መቃጠሉም ተነግሯል። አገዛዙን ያስደነገጠ የፋኖች ጥቃትም በትናንትና ሁለት ተፈጽመዋል። መረጃውን ተደምጡታላችሁ። የአየር ወለድ ኮማንዶዎች ፋኖን ተቀላቀሉ። የአየር ወለድ ኮማንዶ ኮማንዶዎች በዛሬው እለት የፋኖ ኃይሎችን መቀላቀላቸው አገዛዙን በእጅጉ አስደንግጧል ተብሏል። ዝርዝሩን ይዘናል። በአማራ ክልል በተለያዩ ቦታዎች ላይ ከባድ ውጊያዎች ዛሬም እንደቀጠሉ ናቸው። በደቡብ ወሎ፣ በሰሜን ወሎ፣ በጎጃም ሁሉም ቀጠናዎችና በማዕከላዊ ጎንደር እንዲሁም በሸዋ እንሳሩ ከፍተኛ ውጊያዎችና ትንቅንቆች እየተደረጉ መሆናቸውን ለማረጋገጥም ተችሏል። የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ሕዝባዊ ድርጅት በጥምረት በመሆን ጥቃቶችን እየፈጸሙ ስለመሆናቸውን የተነገረው ዝርዝሩን ታደምጣላችሁ። ጥንስጥልኝ ይህ አዶኒን ነው። አዶኒን ዩስን ቀዳሚ ምርጫቸው አድርጋችሁ ስለምከተል ስለምትከታተሉን እጅግ አድርገን እናመሰግናለን። ተጨማሪ መረጃዎችንም በየለቱና በየሰዓታቱ አቀኛ እውነተኛ መረጃዎችን በፍጥነቱ ለእናንተ የምናደርስ ይሆናል። እስከ ዜናው ማብቂያ ድረስ ከኔ ጋር አንድትቆዩ ጠይቃለው። ዩትዩብ ቻናላችንን ሰብስክራይብ እያደረጋችሁ ዶል ምልክቱን መጫን እንዳትረሱ። አብራችሁን ቆዩ። ትናንትና በጎጃም ምድር በተደረገ ውጊያ ታንክ መቃጠሉ ተሰማ። በጎጃም ጃዊ ወረዳ ፈንድቃ ከተማ በተፈጸመ ድንገተኛ የፋኖች ውጊያ ነው የአገዛዙ ወታደራዊ ታንክ በአርፒጂ እየጋየው። በትናንትናው እለት ማለዳ ጀምሮ በፈንድቃ ከተማ ዘልቀው የገቡ ፋኖቻችን በፈጸሙት ከባድ ውጊያ ከረጅም ውጊያ በኋላ በርካታ የብልጽግና ተሽከርካሪዎችና ሕንፃዎች መንደዳቸው ነው እየተነገረው። ከቀናት በፊት በዚሁ በጃዊ የተለያዩ ቦታዎች ላይ ውጊያዎች እንደነበሩ ይታወቃልም። በተለይም ያገዛዙ ወታደራዊ ኃይል ወደ ምራብ ጎንደር ቋራ ለመሻገር በጃዊ በኩል መንቀሳቀሱን ተከትሎ የጎጃም ጀግኖች እኛን ተሻግራችሁ የጎንደር ጀግኖችን አትነኩም በሚል በተለያዩ የጃዊ ቀጠናዎች ላይ ውጊያ ገጥመው እንደነበር ይታወቃል። ይሁን እንጂ አገዛዙ በጃዊ ፈንድቃ ከተማ ኃይሉን እያሰባሰበ ባለበት ሰዓት፣ ፋኖቻችን ትናንት ከማለዳ ጀምሮ ከየት መጡ ሳይባል በከፍቱት ድንገተኛ ውጊያ ከፍተኛ ድልን መጎናጸፋቸው ነው የተነገረው። በዚህ በፋኖዎች ውጊያ በተለይም የ አገዛዙ ብረት ለበስ ታንክ በጎማ ተሽከርካሪ እየተንቀሳቀሰ ባለበት ሳት ባር ፒጂ ከጥቅሞች ጭኗል። በተጨማሪም አንድ ኦራል፣ አንድ ሲኖትራክ ና ሁለት ፓትሮሎችም በፋኖች መቃጠላቸውን የተነገረው። የብልጽግና ኃላፊዎችም ወደ ወታደራዊ ካምፕ በመግባት ህይወታቸውን ያተረፉ ሲሆን፣ የብልጽግና ጽህፈት ቤትም ሙሉ ለሙሉ በፋኖ መቃጠሉ ነው ለማረጋገጥ የተቻለ። በዚህ ውቅ ጥና በተለይም ዳንግላ ሞጫ በሚባሉ ቦታ አገዛዙ የሚፈጸሙ የሞርተር ድብደባ በርካታ ንጽዋን ህይወታቸው ማለፉም ተነግሯል። ከዚሁ ከወንበርማ ወረዳ ሽንዲ ከተማ በ17 ኪሎ ሜትር ርቀት ላይ ቆጥላ ላይ የምትባሉን በፋኖች ስር ያለችን ከተማ ለመቆጣጠር የተንቀሳቀሰው ያገዛዙ ሰራዊት በፋኖች ላይ ከበፈጽመው የነበረ ቢሆንም ፋኖ በከፈተው እየመልሶ ማጥቃትና የቆረጠ ውጊያ ግን አብዛኛው መንግስት ወታደር ጉዳትን አስተናግዷል። በዚህም በፋኖ በኩል አንድ ሰው ሲሰዋ፣ ሁለት ሰዎች ደግሞ ቀላል ጉዳት፣ ሁለት ሰዎች ከባድ ጉዳትን አስተናግደዋል። በመንግስት በኩል ግን ህልቆ መሳፍርት የሌላቸው ወታደሮች ለሞት መዳረጋቸውን የተነገረው አንድ የመረጃ ምንጫችን እንደነገረን ከሆነ በሁለት የገበሬዎች የበቆሎ ማሳ ውስጥ ብቻ ከ1ራ ከአስራ አራት በላይ የመከላከያ ሰራዊት አባላትን አስክሬን ተመልክቻለሁ ሲል ገልጿል። በዚህም የመንግስት ኃይል የሞተ ሞቶ እየተረፈው ወደኋላ ወደ ሽንዲ ከተማ ገሬ ውጭኝ ብሎ መሸሹን ነው ለማወቅ የተቻለው። በተመሳሳይ ትናንትና ማለዳ በደላንታ ወገል ጤና ከተማ ቻይና ካምፕ በሚባለው የመንግስት የጦር ሰፈር ላይ የሚፋኑ አባላት በፈጸሙት ድንገተኛ ጥቃት ቁጥራቸው በሁ ያልታወቁ የመንግስት ወታደሮች ሞትና ቆስለኛ ሆነዋል። ጥቃቱ ከተፈጸመ በኋላ እኛን ከርታችሁ ፋኖ ልትቀላቀሉ ነው በሚል መከላከያ ሰራዊቱም የራሱን አዋጊና ሁለት አጃቢዎችን ረሽኗል። በዚሁ በወገልጤና ከተማ በተደረገ የእጅ በእጅ የሚጨበጠው ውጊያ ለበርካታ የመንግስት ወታደሮች ግን የሞትና የአካል ጉዳትን ሳያስተናግዱ እንዳልቀረ ነው ለማረጋገጥ የተቻለው። በአማራ ክልል አንድ የሞቅ አንድ የቀዝቃዝ እያለ እየቀጠለ ያለው ውጊያ ዛሬም ስለመቀጠሉ ተነግሯል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ትናንትና ባወጣው የክተት መግለጫ ሰሞኑን ከብር ሸለቆ ወጣችሁ በየወረዳዎች የተጫናችሁ የአድማ ብተና አባላትም በግልና በቡድን እየሆናችሁ ፋኖን እንድትቀላቀሉ ጥሪ አቅርባለሁ ብሎ አለም በጀሌ የምትመጡ ማለትም ብቻችሁን የምትመጡ የነፍስ ወከፍ መሳሪያ ይዛችሁ የምትቀላቀሉና የቡድኑን መሳሪያ ይዛችሁ ለምትመጡ ድርጅቱ በወጣው መመሪያ መሰረት ግምት የምንከፍል መሆኑን እያሳሰብን መታገል የምትፈልጉ ከነሙሉ ትጥቃችሁ መታገል የምትችሉ መሆኑን እናሳውቃለን ሲል ነው። አማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ባወጣው መግለጫ ያስታወቀው። በተመሳሳይ በጎጃም በወሎ የተለያዩ ቀጠናዎች ላይ ትናንት በተደረጉ ውጊያዎችም ፋኖዎች መጠነ ሰፊ ድል ማግኘታቸውን የተነገረው ከጋዛ ወረዳ አስተች ከተማ እስከ ቦየ ሐሙሲት ድረስ ከባድ የተባለ ውጊያ በትናንትና እለት መደረጉንም ለማረጋገጥ ተችሏል። በዚህም በርካታ የመንግስት ወታደሮች ጉዳትን አስተናግደዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ትናንትና ባደረ ያደረገው ውጊያ በተለይም የደገው መብረቅ ኮርደጀን ክፍለ ጦር ከረፋዱ ላይ ጀምሮ ከስተይሽ ወደ ጋሸና ሲፈረጥጥ በነበረ የመንግስት ኃይል በፈጸመው ጥምር የማጥቃት ውጊያ በርካታ የመንግስት ወታደሮች ሲገደሉ ፓትሮሎችም በፋኖች ገብተዋል። አድማጭና ቤተሰቦቻችን ለዚህ ሰዓትና ለዚህ ዕለት የነበረን መረጃ ይሄንን ይመስላል። ተጨማሪ መረጃዎችን ይዤ ደግሞ ወደ እናንተ መለሳለሁ። እስከዚያው ድረስ ግን ሰላም ሁኑ።